ሰላም እንዴት ናችሁ? ዛሬ በጣም ደስ ብሎኝ ነው የመጣሁትኝ። እንደሚታወቀው ቲክታክም ላይ ዩቲዩብም ላይ 300 ሰብስክራይብ ገብቻአለሁና፣ እግዚአብሔር ያክብርልኝ እና ለምስጋናም ነው የመጣሁትኝ። ከታይ ጀምሮ እያገዛችሁኝ የነበራችሁ ጓደኞቼም አላችሁና፣ እግዚአብሔር ያክብርልኝ። እዚህ ደርሰናል። እንግዲህ የናንተንም እንደምንቀውጠው ተስፋ አደርጋለሁ። ያው ፋሚሊዎቻችንም ሰብስክራይብ ያደረጋችሁም ሰዎች ክበሩልን። ያው ቲክታካችንም እንዳይመታ ኮፒ ሊንክ ይደረግ። ፊስ ወዳችኋለሁ። ቴንኪ ዩ በጣም ስለ ጊፍትም እያወሩ ነበረ። ጊፍት ማንንም ቢሰጥ ቢሰጠው እምቢ አይልም። አንቺ ራሱ ጊፍት ቢሰጥሽ እምቢ አይልም። አምቢያቲም ምን ታሽቃብጪያለሽ? ማንም እምቢ አይልም። እኔም ቢሰጠኝ ጊፍት የምር እምቢ አይልም። ጊፍት ነዋ፣ ስጦታ ነዋ። ሰው የሆነ ሰንበዲ ወዶና ፈቅዶ እስከሰጠኝ ድረስ እቀበላለሁ። እምቢ አይልም። ይሄ ደግሞ ሊያናድዳችሁ ሊያብሳጫቸው አይ አይገባም ይሄን አክል ነው እንዴ የምትቀንበት? ወይ የበላቸው፣ እዚያም ሆነ እዚህ ማለት ነው። ልጁን አታገኙትም። የቅመማ ብቻ ነው፣ እየመረረሽ ዋጪው። እንግዲህ እንኳን ደስ ያለ ብሩክ፣ የለማየው ልጅ የቅመማ ሸበላ ማለት ነው። እንኳን ደስ ያለ ክበውነት፣ እንኳን ደስ ያላችሁ። የእነሱ ድካም ነው፣ የእነሱ ልፋት ውጤት ነው። እንኳን ደስ ያላቸው፣ ይገባቸዋል። ማርያምን በጣም ከዚህ በላይ ይገባቸዋል። ከዚህም በላይ እንጠብቃቸዋለን። ትልቅ ደረጃ ደርሳችሁ አራት ልጆች ተወልደው እንድናይ ያብቃን። እኛን ነው ማለት ነው። እናንተም እንኳን ደስ ያላችሁ። የእነሱን መለወጥ የምትፈልጉ አላችሁ። በዛም ያክል ደግሞ የእነሱን እንቅፋት ኦብስታክል የሆኑ ወይ አይገቡ ወይ አስገቡ ወይ አይሰሩ ወይ አይሰሩ፣ ሁሌ የማዳም ቤት ዋይፋይ ተመችቷቸው የሰውን ስጋ እየቦጨቁ በሰውን ህይወት ሀያ አራት ሰዓት የሚኖሩ ማለት ነው፣ አሉ ማለት ነው። ይሄ ደግሞ ሀይሚን ይወክላሉ ማለት አይደለም፣ ወይም ብሩኬን ይወክላሉ ማለት አይደለም። እነሱ ከዚህ በፊት ብዙ ጊዜ ተናግረዋል። እኔን የሚወዱ የሚመስል ብሩኬን የሚሰርቡ እኔን አይወክሉም ብላለች። ብሩኬን የሚወዱ የሚመስል ሀይሚን የሚሰርቡ እኔን አይወክሉም ብሏል። ከዚህ በፊት ማለት ነው። እና አሁን ሀይሚ የሚወድ በሚመስል ብሩኬን በጣም እያጥረገረጉት ነው። ሀይሚ ነች እኩን ያረገፈችለት ለዚህ ደረጃ ያደረሰችው እሷ ናት፣ የለወጠችው እሷ ናት። እኩል ሰርተው ነው የተለወጡት። እያየናቸው ነው የተለወጡት አደል እንዴ? እነሱም በአንደበታቸው ተናግረዋል። ሁለታችንም እኩል ሰርተው ለዚህ ደረጃ ያደረስን እኩል ነው ብለው ተናግረዋል አደል። አሁን ሀይሚ እንደዚያ ምቲ ማለት ነው። ምታሽቀብጪ ማለት ነው። እና አንቺ ምን ሰርተሽ ተለወጥሽ? እስኪ የአንቺ ህይወት ከካሜራ ጀርባ ምላስሽ ግን ወጥቷል። ግን ደግሞ ይሄንን መጀ መልሱን የምታገኙ በራስሽ በህይወትሽ ነው። በዚህ አይደለም፣ በልጆችሽ ታገኘዋለሽ። በህይወትሽ በትዳርሽ በቤተሰቦችሽን ታገኘዋለሽ። የእውነት በተለይ አባትን እናትን የሰውን አባት እናት የምትሰድቡ ማለት ነው። የእውነት አምሬ ሊሹር መርቡ ጠብቁ በህይወታችሁ ማለት ነው። አባትን አባትና እናትን አክብር ይላል መጽሐፍ ቅዱስ፣ አይደል? ያ ማለት የራስሽ አባት እናት ብቻ አይደለም፣ የሌላውም አባት ነው። ቢኮስ አባት ነው እናት ነው። ግዴታ የስጋ እናት መሆን አይጠበቅብሽም። ስለዚህ እና የሰውን እናት የምትሰድቢ አንቺም ደግሞ ነገ እናት ትሆኛለሽ፣ በልጆችሽ መልስሽ ታገኛለሽ ማለት ነው። እና አንዳንዴ ማዳም ቤት 24 ሰዓት ዋይፋይ ተመችቷችሁ በሰውን ህይወት ስትፈተፍቱ ስትበሉ፣ ስትጠጡ እምትውሉ ፕሪስ ቴክ ኬርፉል። እና እነኚህ ልጆች አሁን እናንተን አትወክሏቸውም፣ መቶ ፐርሰንት አትወክሏቸውም። ሀይሜ ነጭ ለዚህ ያደረሰችው ብሩኬ ነው። ለዚህ ያደረሳት እኩል ሰርተው ነው የተለወጡት አይደል እንዴ? ስለዚህ እናንተ ያልበላችሁትን ቦታ አትከኩ። በማያገባችሁ ቦታም አትግቡም አትገኙ። እኛ ራሱ አሰደቡንም ነው የእውነት። በቀደም እኮ ስራ ፈት ተባልን አደለ? የእነሱ እኮ ነው ቶይን ፎር ሀውር በሰው ስጋ ሲበሉ ሲጠጡ ሁሉም ጨፈጨፉን ማለት ነው። ስራ ፈት ተባልን ማለት ነው። በስነ ስርዓት ያደገን ቤተሰብ አለን። ስነ ስርዓት ያላቸው ቤተሰብ ያሳደጉን ልጆች አለን እና በእናንተ ነመጣ ሁላችንም አንሰደብ ፕሊስ፣ እባካችሁ የምታደርጉትን የምትናገሩትን ነገር እየተጠነቀቃችሁ አድርጉ። የሰራ ይለወጥ። የለፋ ልፋታቸው ነው ለዚህ ያደረሳቸው ድካማቸው ነው። ሰው ረስት ሰርቶ ሲለወጥ በጣም ደስ ይላል። ከእናንተ በላይ ያስደስታቸዋል። የዚያን ሰንበዴ ማለት ነው እና ኦብስታክል አትሆኑባቸው ይስሩ ማለት ነው።